የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንዶ አባልና የጎንደር ቀጠና ወታደራዊ አዛዥ ኮማንዶ ሳሙኤል ባለደለ ወቅታዊ ጉዳይ ዙሪያ ማብራሪያ ሰጠ። ቀዳሚው አርዕስታችን በሸዋ ግንባር በምንጃር ሸንኮራ መዲኖ አረርቲ ከተማ ጀብዱ ተፈጽሟል። ይህም ሌላኛው የዕለቱ አርዕስታችን ነው፣ በዝርዝር እንመለስበታለን። መከላከያ ሰራዊት እየፈረሰ ነው ተባለ። ከርተው ወደ ፋኖ የመጡ አሉ፣ ዝርዝሩን ትሰሙታላችሁ። ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን፣ ከጎርጎራ ቲቪ ዝግጅት ክፍል የዘወትር ሰላምታችን ይድረሳችሁ። ጋዜጠኛ ፋኖ ደር በመኮንን ነኝ። ከግዳጅ መልስና በእረፍት ጊዜ ሁሌም ዶትሮ የግንባር መረጃዎችን በማጋራት ላይ ይገኛል። ነባሩ ቻናላችን በመዘጋቱ የተነሳ ለሳምንታት መረጃ ሳንለዋወጥ ብንቆይ ከ እንግዲህ በየዕለቱ መረጃ ስለምናደርሳችሁ አዲሱን ቻናላችን በማስተዋወቅ ጎርጎራ ቲቪ ተጽዕኖ ፈጣሪ ሚዲያ ሆኖ እንዲቀጥል የበኩላችሁን ጥረት እንደምታደርጉ ስለምናምን አሁኑኑ አሁንኑ ሰብስክራይብ የሚለውን በተን እንድትጫኑ ልናስታውሳችሁ አደር የተከበራችሁና የተወደዳችሁ አርማጅ ተመልካቾቻችን ዜና ጎርጎራ የተሰኘው የዕለት ፕሮግራማችን ከአፍታ ቆይታ በኋላ ይቀርባል እስከ ዝግጅታችን ፍጻሜ ድረስ እንድትከታተሉን በአክብሮት ጋበዝ ጎርጎራ ቲቪ ከእውነት ጋር አሁን ዘርዘር ዜናዎችን የምናቀር ቅርብበት ሰዓት ላይ እንገኛለን። በዚህ መሰረት ቀዳሚ ወደ ያደረግነው ዜና ዝናል የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና የጎንደር ቀጠና ወታደራዊ አዛዥ ኮማንዶ ሳሙኤል ባለድል በወቅታዊ ጉዳይ ዙሪያ ማብራሪያ ሰጠ። አንድ አማራ አንድ አላማ በሚል ርዕስ ኮማንዶ ሳሙኤል በሰጠው ማብራሪያ ላይ የአማራ ብሔርተኝነትና አማራነት አንድ የመዳኛ መንገዳችን ነው ሲል ተናግሯል። በቁጥር ብዙ አማራዎች ቢኖሩም አማራነት ግን አንድ ነው ለየትኛውም አማራ በአማራነትና በአማራ ብሔርተኝነት ስር አንድ ወንድም ነው የትኛውም አማራ ለአማራው ሌላው ከቀረበው ወይም ይቀርበኛን ብሎ ካሰበ ግን በአንዳነት በደሙ በውስጡ አለ ማለት ነው ያለው ኮማንዶ ሳሙኤል በ1983 ዓ ም አማራንን በሚሉ ጸረ አማራዎች ተወክለን ትግሉን አሳልፈን ሰጠን። ሕዝባችን የመከራ ማዕበል ሲወርድበት 27 ዓመታትን አለፈው። ከ2008 ዓ ም ጀምሮ በነበረው የስርዓት ለውጥ እንቅስቃሴ እዛ ውስጥ ያሉ የስርዓቱ አገልጋዮች የአማራ ተወካይ አድርገን ትግላችን አሽጠን ለዚህ ሁሉ ጥፋት ተዳርገናል ትግሎም የስርዓት ለውጥ ሳይሆን የመንግስት ለውጥ ብቻ ሆነና አሁንን ወለደ በዚህ መንገድ ስጋ ለብሶ የመጣው የአሁኑ የአማራ መከራ እጅግ የከፋ መሆኑን ለማንም የተሰወረ አይደለም ብሏል አሁንስ ለስንተኛ ጊዜ ትግልን አሳልፈን ሰጥተን ህዝባችን ለስቃይ እንድንዳርገው ተብሎ ይሆን አማራን ወዲያ ወዲህ አሳልፈን ጥላትን ሳይሆን ትግሉ ፈል እየተሰራ ያለው ሲልም ይጠይቃል። የግላዊ እሳቤ መሪዎች ፍላጎት በሚዲያ ተደግፎ ተጀብኖ ወደ ታጋዩና ወደ ህዝቡ እንዳይገባ በጣም እሰጋለሁ። በትግሉ ሜዳ ያለውም ሆነ በጽኑ ደጋፊነት ያለው የትኛውም አማራ እግሌ እየተባለ የሰፈር አለቃ ምን ይፈልጋል ሳይሆን ትግሉ ምን ይፈልጋል ብሎ የማሰብ አቅም ላይ ከደረሰና ጆሮ ያገኘ ተናጋሪ የሚያወዛውዘው ከሆነ የትግሉ መርገምት ነው የሚል ማሳሰቢያ አማራን ካለበት የልውና ስጋት ከፍ የሚያደርገው አሻጋሪ ሀሳብ እንጂ ጭብጨባ ብቻ አይደለም። ማንኛውም አማራ ለአማራ ያስፈልገዋል። በመርህ ላይ ቁመን የትግል መዳረሻችንን ስናስብ ሰው ከሰው የተለየ አይደለም የሚል ማብራሪያም ሰጥቷል። ሁሉም አማራ ቆረጥ ኃላፊነት፣ ከተሰማው ስለሚናገረውም ስለሚፈጽመውም ከተጠነቀቀ ለምድ የለበሱ ጸረ አማሮች መለየት ይከብዳል የሚል እምነት የለኝም። የትኛውም ጽሁፍም ሆነ ንግግር ስንመለከት ከዚህ ከሃሳብ የሚያተርፈው ማን ነው? አማራው ወይስ ጸረ አማራው የሚል ማንጠሪያ መመዘኛን ማስቀመጥ ካልቻልን የጥላቶቻችን አጃቢዎች ሆነን ራሳችንን ለማስገደል መሳሪያ አቀባይ መሆናችን አይቀሬ ነው ያለው ኮማንዶው፣ ከዚህ በፊትም እንደገለጽ ነው አማራ አንድ ግልጽ የመዳኛ መንገድ አለው። አማራው ስሁት በሮችን ለይቶ እሱም እንደ አማራ በአንድነት ቁሞ የስርዓት ለውጥ ማምጣት ሲችል ብቻ ነው የሚድ ነው ብሏል። አማራን እንደ አማራ ሊያኖር ለሚችል ስር ነቀል የስርዓት ለውጥ ትግል እንጂ ለጥገናዊ ለውጥ አለው አልወጣንም፣ በማለት የፋኑን አላማም አስረድቷል። የስርዓት ለውጡም ማምጣት የሚቻለው ጸረ አማራነትና አማራ ጠልነት የህይወትም የትግልም መርህ አድርገው ከሚሰሩ አካላት ጋር አብሮ በመቆም ሳይሆን ለስልጣንም ለጥቅምም ሳይስገበገቡ ራስን ወጣሁለት ለምንለው አላማም ሆነ ህዝብ አሳልፈን በመስጠትና ከሁሉም አማራነት በውል ከተረዱ የአማራ ታጋዮች ጋር በአንድነት አማራ ጠል ካልሆኑ ስርዓቱን ከሚታገሉ ከሁሉም የኢትዮጵያ ኃይሎች ጋር በህብረት በመስራት ነው ብዬ አምናለሁ፣ ሲልም ኮማንዶ ሳሙኤል ነው የተናገረው። በተለይ ማህበራዊ ሚዲያ ላይ ትግሉን በተመለከተ የምትሰሩ ወገኖች ሀገር፣ ፍትህ፣ ለውጥ ብሎ የተነሳውን ኃይል በፉክክር ስሜት መንደርና ጎጥ ላይ ለመቸንከል ባለማወቅም በተሳለ መንገድም የምትሄዱበት ጥበት የማላመድ ተግባር ብታቆሙ መልካም ነው የሚል ማሳሰቢያም ሰጥቷል። የጎንደር አማራ አለ፣ የወሎ አማራ አለ፣ የሸዋም የጎጃምም አማራ አለ። እነኚህ መጠሪያ የክፍለ ሀገር ስያሜዎች እንጂ ማንነት አይደሉ። ማንነታችን፣ አማራነታችን፣ መታገያችን አማራው የሄርተኝነታችን ነውና ሲልም ተናግሯል። ሀገር ብለን ወጥተን መንደር እንዳናጣ በዚህ ትግል ውስጥ ከአንድ አማራነትና ከአማራዊ ብሔርተኝነት ውጭ ሌላ የመዳኛ መንገድ የለን ፣ መዳኛችን ጠንካራ የአማራ አንድነታችን ነው፣ በማለት ነው የአማራ ፋኖ ብሔራዊ ኃይል መአከላዊ ኮማንድ አባልና የጎንደር ቀጠና ወታደራዊ አዛዥ አርበኛ ሳሙኤል ባልድል ለትግሉ ደጋፊዎችና ለሕዝብ ማሳሰቢያ አዘል መልእክት ያስተላለፈው። ይህ ባንዴ እንዳለ መከላከያ ሰራዊት እየፈረሰ ነው ተባለ። ከርተው ወደ ፋኖ የመጡ አሉ። ከምዕራብ ጎጃም ግንባር ከቁጭ ከተማ ካምፕ ወታደሮች ከድተዋል። የስድስተኛ እዝ 75ኛ ክፍለ ጦር አንደኛ ሻለቃ አራተኛ ሻምበል ጋንታ አባል የሆኑ ስምንት ወታደሮች ክላሽ ብሬን እና ስናይፐር እንዲሁም ሌሎች ወታደራዊ ቁሳቁሶችን ይዘው ወደ አፋባ መምጣታቸው ታውቋል። የአማራ ፋኖ ብሔራዊ ኃይል አፋባ በጎጃም ቀጠና ስቦ በማስከዳት ወደር አልተገኘለትም ያሉት ምንጮች ወታደሮቹ አንድ ብሬን አንድ ስናይፐር ስድስት ክላሽንኮፍ መሳሪያ ከጥላት ማምጣታቸውን ገልጸዋል። የስድስተኛ እዝ ሰባ አምስተኛ ክፍለ ጦር አንደኛ ሻለቃ አራተኛ ሻምበል ጋንታ አንድ የድሽቃ ምድብተኞችን ሙሉ ቀን ታደሰ ብሉ ሰማ ለማየው ከስምንቱ መካከል አስተያየታቸውን ሰጥተዋል። ቦታ ላይ አሉ የሚባሉ የጥላት ሰራዊት አመራሮች ከፍተኛ ፍርሃት ውስጥ ናቸው። የጥላት ጦር ሰልችቷል፣ ተስፋም ቆርጧል ብለዋል። አመራሮቹ ፈርተዋል። በየጊዜው አዋጊ ይቀይራሉ። ለሰራዊት ፍቃድ የለም። ሲቪል ልብስ መቀየር አይቻልም። ብቻ በጣም ፈርተዋል። ጦሩ ጉዳያቸውም አይደለም። መውጣት ሁሉም ይፈልጋል ነው ያሉት ወታደሮቹ የጭንቀን ስንጠብቃት ነበር ተሳክቶልን መተናል። ስናይፐር ይዘን በመምጣታችን ደስተኞች ነን ሲሉም ተናግረዋል። በተመሳሳይ ብዛት ያለው የጥላት ኃይል ሐዲስ ዓለማየሁ ሰባተኛ ክፍለ ጦርን መቀላቀሉ ታውቋል። በዚህ በጎጃም ግንባር የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ጠነኛ ሳሙኤል አወቀ ክፍለ ጦር አረንዛው ጎንቻ ብርጌድ ገቡሬ ከተማ ሊገባ የሞከረውን ጥላት አበጥሮት የጥላት ሙከራ በአረንዛው ጎንቻ ነባልባሎች ምክንያት ሳይሳካ ቀርቶ ጥላት እግሬ አውጪኝ ብሎ ፈርጥጦ ተመልሷል። ያሉት ምንጮች በዛሬው ውጊያ በርካቶች መደምሰስ እና ቀሪዎችን ማቁሰል መቻሉን እንዲሁም በጥላት ላይ ቁሳዊ ኪሳራ ማድረስ መቻሉም በተመሳሳይ የቀ ኢትዮጵያን ጌታ ውፍታይ ንጉሴ ስድስተኛ ከፍለ ጦር ቀስተ ደመና ብርጌድ በጠላት ላይ መጠነ ሰፊ ጥቃት ሰንዝሮ ጉዳት አድርሷል። ወደ ሸዋ ስና ቀና በዛሬው በአረርቲ ከተማ አገልግሎት መስሪያ ቤት ግቢ ውስጥ ፋኖች ታሪክ መስራታቸውን የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ከሰም ክፍለጦር ነበልባል በልባል ብርጌድ አስታውቋል። በመጋዘኑ ግቢ ተሰባስቦ ተቀምጦ የነበረው በርካታ አሰስገሰስ የአገዛዙ ሰራዊት በነበልባል ብርጌድ ሻለቃ አንድ ቃኝ ዶግ አመድ መሆኑ ታውቋል። የተከበራችሁና የተወደዳችሁ የጎርጎራ ቲቪ አድማች ተመልካቾቻችን ለሰአቱ ያዝንላችሁ መረጃዎች የእስካሁኖቹ ነበሩ። በቀጣይ የጎርጎራ ዜና ፕሮግራም መልሰን እስከምንገናኝ ጤና ይስጥለት።